ሰላም ጤና ይስጥልኝ ውዴ ነጭ ሰር ሚዲያ ተከታታዮች እንደምን ቆያችሁ ዛሬም እንደተለመደው በሁለት ልብ የመጣ ነው እስከ መጨረሻው አብራችሁ አሊያንድሮ እወድሃለሁ እባክህ አሁን ይህን አታደርግብኝ ሊወድሽ የሚችል ሰው ያስፈልግሻል ግን ጥሩ እየሞከርን ነበር እኮ ሶፊያ ምን እንዳለች ንገረኝ ምንም እኔ ካንቺ ጋራ በዚህ መንገድ መቀጠል አልችልም ይህ ፍትሃዊ ነው አሊያንድሮ ምናልባት ሶፊያ ላትቀበለኝ ትችላለች ግን ልጎዳሽ አልፈልግም። ሌላ ነገር ከመፈጠሩ በፊት አሁን ብንለያይ ይሻላል። ከእንግዲህ ማስመሰል አልችልም። ኤዛ ሶፊያ ለእኔ በጣም አስፈላጊ ነች፣ ሁሌም ትሆናለች። እውነተኛ እድል ልትሰጠኝ ይገባል። ኤዛቤላ ሞከርኩ ግን አልቻልኩም። እንዲህ አታድርገኝ አሊያንድሮ። ሌሊቱን ሌላ ክፍል ውስጥ በሆን ጥሩ ይመስለኛል። አይ አይ፣ እወድሃለሁ፣ የለመንኩ ነው። ይቅርታ ግን ይህን ማድረግ አልችልም። ይህንን ማድረግ መቀጠል አልችልም። በእውነት አልችልም። ይቅርታ ይዛ ረቤ፣ ወደዚህ ነ። ምንድን ነው ይሄ? ነይ። ለምን? በጣም ሰክረህ መሆን አለበት። ተይ፣ ጥያቄ አትጠይቅኝ። ቡና ፊልኝ። አይመስለኝም። ሌላ ሰካራም ለመንከባከብ ብቻ ከሰካራም አባቴ ቤት አልወጣሁም። ቡና አምጪልኝ። ምን ችግር አለው? ነገሮችን መጠየቅ አቁሚ። ቡና ፊልኝ። ረቤ፣ ስማ፣ እንደዚህ ልታደርገኝ አትችልም። አልፈቅድልህም። ዝንበይ፣ እንደ ፈለኩ አደርግሻለሁ። በአንቺ ምክንያት ሁሉንም ነገር አጣሁ። ረቤ ምናልክ? ከአንቺ ጋር በፍቅር ወደኩ እና ሁሉንም አጣሁ። ረቤ ወድሻለሁ። ኢዛቤላ ወደ መኝታ ክፍላቸው በንዴት ብቻውን እያወራሽ ገባች። እጠላታለሁ ሶፊያ፣ አልወድሽም፣ አልወድሽም ብላ አልጋ ላይ ተተኛና ተንሰቅስቃለቀሰች አሊያንድሮ ላጣ አልፈልግም፣ እባክ ከኔ ጋር ቆይ፣ ላጣ አልፈልግም እያለች አሊያንድሮ እዛ መናፈሻ ተቀምጧል። ውዴ የኢዛቤላ የት ናት? አለች እናቱ። አሁን ከሳው ጋር ተለያይተናል። አይ አታደርገውም፣ ከዚህ በኋላ አይሆንም እናቴ። ልቧን ላንተ ሰታለች እኮ እማ። እኔ ራሴን መዋሸት አልችልም፣ በተለይ ለሷ መዋሸት ሶፊያ መርሳት አልቻልኩም እንድትመለስ እፈልጋለሁ። ልጄ ግን ሶፊያ ብዙ ጊዜ እንዳልተቀበለች አስታውስ። ያ የኔ ጥፋት ነበር፣ እሷም መጠራጠር አልነበረብኝም። እሷም ብዙ ስህተቶች ሰርታለች እኮ ልጄ። አይ አይ አይሆንም፣ በስህተቴ የጎደኋት እኔ ነበርኩ እና ወደ አንተ ካልተመለሰችስ? ከዚያም እስከ ለተሞቴ ድረስ ይቅርታ ይጠይቃለሁ። ግን ተስፋ አልቆርጥም እናቴ። ብዙ ስህተቶችን ሰርቻለሁ፣ በዚህ ምክንያት ላያጣት አልፈልግም። መቶ አለብን አሁኑኑ ከካቦ መውጣት አለብን አብዳህሎ እንዲህ አልባሮ ለምን ለበጎ ነው ረቤ አይ አይ አይ ሆነ ምርጫ የለንም ኤድዋርዱ አብዷል ነገሮች በጣም የተወሳሰቡ ይሆናሉ እንሂድ እንሂድ እሺ በይ ግን ያ የእኔ ጥፋት አይደለም እኳ አልባሮ አይ ግን በዚህ ጊዜ የተለየ ነው ፍቅሬ አንተ ግን እሱ የሚለውን ሁልጊዜ ታደርግለት የለ የማይመች ነገር እንዳደርግ ጠየቀኝ እኮ ኦ አልባሮ፣ ያዘዘህን ብቻ አድርጋ። በፍጹም አይ፣ አልችልም። ስማ፣ ይህን የምትለው ስለ ሰከርክ ነው። እሺ ራስን አረጋጋ ትለዋለች። ኤድዋርዶ ከማበዱ በፊት ከዚህ እንድንርቅ እፈልጋለሁ ረቤ። ከዚያ ምንም ሊያደርገን አይችልም። እሺ አሁን እንሄድ። ቆይ፣ ምናልባት ሶፊያ በዚህ ላይ ልትረዳን ትችላለች። አንቺን አትፈልግሽም። ጥላሽን ማየት እንኳ አትፈልግም። ስለዚህ ባክሽ አሁን እንሄድ፣ እየለመንኩሽ ነው። ይህ ብቸኛው መንገድ ነው። ካቦን እንልቀቅ፣ አሁኑ ነው እያለ ሁኔታውን ሊያስረዳት ይሞክራል፣ ሊያሳምናት ይሞክራል። ሊዩስም አሁን ትክክለኛውን ነገር ማድረግ ጀምሯል። ጌታዬ ማመን አትችልም፣ ይህ መመልከት አለብህ አለው ኤድዋርዶን። ስለምንድን ነው የምታወራው ሊዩስ መመልከት አለብህ። እዚህ ወንበር ላይ ተቀመጥ ጌታዬ። አሁን የማሳይ ነገር ሊታሰብ በማይቻል ሁኔታ ከባድ ነገር ነው። ስለምንድን ነው ሊውስ? መመልከት አለብህ። ራስ ቆይ። ይህ የኔ ሄሊኮፕተር አይደል? አዎ፣ ያ ደግሞ አልባሮ ነው። ሊውስ ይህን ኬት አመጣኸው? ይህን ከኤድዋርዶ ኮምፒውተር ውስጥ አግኝቸው ነው ጌታዬ። ደደብ! ልክ እንዳሰብኩት በውሸት ነበር አቶ አልፎንሶን ያስጠረጥረው። አለ ኤድዋርዶ፣ ነገር ግን አልቫሮ ነበር አውሮፕላኑን ያበላሸው። በትክክል። ኤዛቤላ እዚያ መናፈሻ ተቀምጣ ሳለ የአሊሀንድሮ ህት መጣች። አሊሀንድሮ ከኔ ጋር መሆን አይፈልግም። ያቺ ፀያፊ ሶፊያ ሁሉንም ነገር እያበላሸች ነው። ግን ምን እንደሆነ ታውቂያለሽ? እዚህ ቆሜ ምንም ነገር ማድረግ አለመቻሌ ነው የሚገርመኝ። እሷም እሷን ማስለቀስ እችላለሁ፣ እኔም እሷን ማስለቀስ እችላለሁ። ስለ ምንድን ነው የምታወሪው? ኤዛቤላ፣ ሬቢካ በኤርነስቶ ላይ ከተደረገው ነገር ጋር ግንኙነት እንዳላት እርግጠኛ ነኝ። እና ሶፊያ ቤተሰባችንን በጣም ትከታተላለች ማለታችን ትክክል አይደለም። እሷ እንደዚህ አይነት ግብዝ ነች። እህቷ ወደ እስር ቤት ከገባች በኋላ ያንን መቀጠል ትችል እንደሆነ እናያለን። እህቷ ያደረገችውን የማስበውን ነገር ማረጋገጥ ከቻልኩ የከፋ መዘዞችን እንደምታስተናግድ ቃል ገባለሁ። እናም ልረዳሽ እችላለሁ እኔ፣ አለቻት አይ አይሆንም፣ ዝም በይ አረጋግጠዋለሁ፣ በቅርቡ ትላት አለች። ኤዛቤላ ከነ አሊሀንድሮ ቤት ወጥታ ወደ ወደ እናቷ ቤት ሄደች። ውይ ማዬ፣ ምንድን ነው ምንድን ነው ችግሩ? ከአሊሀንድሮ ጋር ተለያየን። ምንድን ነው ያደረግሽው ኤዛቤላ? ከእንግዲህ የእኔ አይሆንም አሁን ይህን ልታደርጊ አትችም። አሊ አንድሮ መቶ አትችም። ያቺ ሴት ሁሉንም ነገር ከኛ እንድትወስድ መፍቀድ አትችም። ሌላ ምን ማድረግ እንደምችል አላውቅም እናቴ። ሁሉንም ነገር አድርግ ያሉ ግን አሁንም እንደሚወዳት ነገረኝ። መውደዱን ማቆም አልቻለም። በእውነት እሱ እሷን ለመርሳት ይጠቀምብኝ ነበር እናቴ። እንዲህ ብሎ ነገረኝ። እኔም አብረን የምንጨርስ መስሎኝ ነበር። ቀሪ ህይወታችን አብረን የምንሆን መስሎኝ ነበር ግን አይደለም። አሊሀንድሮ ወደ ኤድዋርዶ ቢሮ መጣ። አልቫሮ የት ነው ያለው? አላውቅም። አትዋሸኝ። ችግር ምንድን ነው? የአውሮፕላኑ ሞተር ብልሽ የተፈጠረው አልቫሮ ነው። ምን? አዎ፣ ንጹህ አትምሰል። እንዲያደርገው እያዘዝከው ደግሞ አንተ ነህ። አይ ወንድሜ፣ ስለምትናገረው ነገር አላውቅም። እውነት፣ በጣም ጎበዝ እንደሆንክ ታስብ ይሆናል፣ ግን እኔ አይደለሁም። ማን እንደነገረ ባላውቅም እየዋሹ እንደሆነ አውቃለሁ። መቼ ነው እኔን መውቀስ የምታቆመው እና ራስን ከኔ ጋር የምታጋጨው እስከ መቼ ነው? አሁን መውጫ መንገድ የለህም ወንድሜ፣ ሁሉም በር ተዘግቶባል ብሎት ወጥቶ ሄዶ፣ ኤድዋርዶ ወዲያው ለአልቫሮ ደወለ። አልቫሮም ኤድዋርዶ የደወለ ነው ይላታረቤን ደህና አትመልስለት እና ትናንትና ምሽት የሆነውን ንገረኝ። ለምንድነው መሸሽ የፈለግከው አለችው። ረቤ ጥያቄ አትጠይቂ፣ እንሂድ ተነሽ። በቃ ኢዛቤላ እና እናቷ አሁንም እየተጨቃጨቁ ነው ይህ ግንኙነት እንዲያበቃ መፍቀድ የለብሽም በተለይ አሁን ላይ ሌላ ምን እንዳደርግ ትጠብቂያለሽ እናቴ ወደ አሊሀንድሮ ቤት ተመለሽና እንዲፈልግሽ የምታደርጊበትን መንገድ አስቢ እንዴት ሁሉንም ነገር አድርጊያለሁ ከዚህ በላይ የማደርገው ነገር የለም ተወጂዋለሽ ወይ አትወጂውም በሙሉ ልቤ እናቴ ግን ያም ቢሆን በቂ አይደለም እሺ የምትዩ እውነት ከሆነ እንግዲህ የበለጠ ለእሱ መቅረብ አለብሽ አሊሀንድሮ ግራ ተጋብቷል በህፃኑ ምክንያት ነው የሚሆነው እና ያ ብቻ ነው መሞከር ትችያለሽ አንቺ እና የልጁነት እንደምትግባቡ ልታረጋግጭለት ትችያለሽ የሆን ነገር ሞክሪ ግንኙነታችሁ ሳይበላሽ ማቆየት አስፈላጊ ነው ሉሲያ በእኔ ተናዳለች ያለንን ሁሉ ልናጣ እንችላለን እባክሽማ የገንዘቡን ብቻ መልሽላቸው ኦህ ግን ያን ያህል ቀላል አይደለም። እያንዳንዱ ሳንቲም ወደ ግንባታው ገብቷል። እሺ እንግዲህ ሆቴሉን በካንቱ ግሩፕ ስር ብቻ አስገቢው። እናቴ እባክሽ፣ እኛን የተጋለጥንና የተጎዳን እንድንሆን ትተሽናል። እንዲጎዱን ትፈቅጃለሽ። ይህ ሁሉ የሆነው አንቺ ምንም ነገር ለመተው ፈቃደኛ ባለመሆንሽ ምክንያት ነው። ምን እየሆንሽ ነው እማየ። ኢዛ ይህ ፕሮጀክት የቤተሰባችን ውርስ አካል ነው እና ምንም ቢሆን መገፋፋት አለበት። በቃ ማየ አሁን ማቆም አለብሽ፣ ማቆም አለብሽ። ህይወቴ በሙሉ ወደዚህ ቅጽበት ምርቶ ተቀይሯል እና አንቺ ልታበላሸው አችኝም። ከማጽናናት ይልቅ ልትጠቀሚብኝ ትመርጫለሽ። ምትገርሚ ነሽ እናቴ። ኢዛቤላ እባክሽ ንቂ ይቅር ታዝኝ ያለው ቅር እንዳሰኘው ሻውቅ ያለው ግን ፍቅር የምትዩ የለም ሁሉም ነገር ስትራቴጂ ብቻ ነው። ኩራት ሽን ዋጭውና አሁን ወደ አሊሀንድሮ መሄድ አለብሽ። ስለዚህ እኔን በጣም ተሰብሬ ካየሽኝ በኋላ አሁንም ተንበርክኬ ትኩረትን እንድ ለምን ትፈልጊ ያለሽ ስሜታዊነት ሽንጣይ አንጎልሽን የምትጠቀሚበት ጊዜ ደርሷል ኢዛቤላ በእርግጥ ያ ነው ምክሬ። ምን ነካሽማዬ? ኦ ኔ ኢዛቤላ እኔ የእኛን የሆነውን ብቻ መጠበቅ እፈልጋለሁ። ክርክር መሆን የለበትም። አዎ አዎ ግን በዚህ ቅጽበት ልቤ ለዚያ በጣም ተሰብሯል እና በእውነት እፈልግሻለሁ፣ እንደ እናቴ እፈልግሻለሁ። አንቺን ቅር በማሰኘት ይቅርታ ልጄ ኢዛቤላ፣ ግን አሁን ባለው ሁኔታ የበለጠ በተግባራዊ መንገድ ከማሰብ ውጪ ሌላ ምርጫ የለኝም። ይቅርታ፣ ግን ከአንቺ ጋር በማልቀስ የማባክነው ጊዜ የለኝም ልጄ። ይህን የማደርገው ስለምጨነቅልሽ ነው፣ ምቹ ህይወት እንዲኖርሽ ስለምፈልግ ነው። ከሉሲያ ልጆች ጋር እንድትጋቡ ሁሉንም ነገር አደረግኩ። ሁለታችሁም ጥሩ ቤተሰብ እንደምታገቡ ግን በአንቺና በእህትሽ መካከል በጣም ከባድ እያደረጋችሁት እንዳለ ነው የገባኝ። ስለ ልጆችሽ እንደምትጨነቂ በልበ ሙሉነት እንዴት ምን ነገር እንደምትችል አላውቅም። እናቴ ያደረግሽው ብቸኛው ነገር እኛም መጠቀም ነው። እንኳን ደስ ያለሽ። አመሰግናለሁ። አልቫሮ ሬቤ አሁንም አብረው እንድትመጣ እየለመናት ነው። አሁን እንሄድ። ግን እኮ እኔ ከእህቴ ልጅ መራቅ አልፈልግም። አልቫሮ በእውነት ምን እየሆነ ነው? ካደረግከው ነገሮች እስካሁን ከምታደርግለት ነገሮች የከፋ ምን ምን ቢያዘ ነው እንደዚህ ሊሆን የቻለው? ኤድዋርዶ የጠየቀ የጠየቀህን ብቻ አድርግ። አልቫሮ በቃ ያን ካደረግክ እኮ ተገላገልን ማለት ነው። ረቤ ነገሩ ነገሩ እሱ ህይወትሽን ነው የጠየቀኝ። ህይወትሽን እንዳጠፋው፣ ነብስሽን እንዳጠፋው ነው የጠየቀኝ። ምን ምን አልክ ኤድዋርዶ? ኤድዋርዶ እንዳስወግድሽ ነግሮኛል፣ ግን ይህን ማድረግ አልችልም። ምን ግን ለምን እንዲህ አለ? አትገለኝም አይደለህ? ለዚህ ነው እንትፋ የምልሽ። እለምንሻለሁ ረቤ፣ ጊዜ የለንም። ግን የት እንሆናለን? ምንም ችግር የለውም፣ ምንም ችግር የለውም። ግን ለምን ኤድዋርዶ እንድሞት ፈለገ? ምክንያቱም ሚስጥር ስለምታውቂ እንድትሞቺ ይፈልጋል። እንሂድ ረቤ። ግን ምንም ገንዘብ የለንም እኮ አይ፣ በቂ አለን ካለቀብን መንገድ እናገኛለን። ስራዎችን እናገኛለን። ከአንቺ ጋር አዲስ ህይወት መጀመር እፈልጋለሁ። አልቫሮ ሲስማት በርተንኳኳ እየመጣው ነው ብሎ በር ሲከፍት አልቫሮ ሩዝ ዲያስ፣ እኔ ነኝ የላንድሮ ኖሬጋ ንብረት የሆነውን አውሮፕላን ሰራተኞች ላይ በደረሰው ሞት በቁጥጥር ስር ውለዋል ለአውሮፕላን ማበላሸት እና ሚስተር ኖሬጋን ለመግደል በመሞከርም ጭምር በቁጥጥር ስር ይውላል። ንጹሐንን በመግደል ምን አለች ረቤ አድርገዋል፣ አልባሮ? አይ አሌክሳንድሮ እኔ እምልሃለሁ ይህ እውነት አይደለም። እረ ማስረጃ አለኝ እኮ የተቀረጸ ቪዲዮ አለኝ። ከዚህ ጋር ምንም ግንኙነት የለኝም፣ የወንድምህን መመሪያ ብቻ ነበር የተከተልኩት። ረቤ ከእንደዚህ ዓይነት ሰው ጋር ሆንሽ፣ ምናልባት አንቺም ተባባሪ ልትሆኝ ትችላለሽ፣ ስለዚህ መያዝ አለባት ብሎ ፖሊሱ እሷንም እንዲይዟት አደረገ። አሊሀንድሮ ከዚህ ጋር ምንም ግንኙነት እንደሌለ ማወቅ አለበት ፖሊሱ እዛ ጣቢያ ሄዳችሁ ቃላችሁን ትሰጣላችሁ ብሏቸው ሁለቱንም እጃቸውን አስሯቸው ወደ ጣቢያ ወሰዳቸው። የዛሬው ትዕይንት ይህንን ይመስላል። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ይህ ነጭ ሳር ሚዲያ ነው። ቻው።